ሰላም ሰላም ወደ ተገበራችሁ እ ሁሉ ቤተ እስራኤል እንደምናችሁ እ በእግዚአብሔር ዳታ የፔሳህ በዓል እየቀረበ ነው እና ሁላችንም በየቤታችን ያው እንግዲህ በዓሉ ያለውና ዝግጅት እየተዘጋጀ ነው። ዛሬ ምሽት እ ቢዲካት ኻሜጽ የቦካ ማለት ነው እንፈትሻለን በየቤታችን ጆብ ነገር ሞጣት እንፈትሻለን። ከዛ በኋላ ነገ እናቃጥላለን ቀጥላለን እያንዳንዱ በያለበት ቦታ ሰንበት ሲወጣ ያው በዓሉነን እንቀበለዋለን። ለበዓሉ የሚያስፈልጉን ነገሮችነን አረፍ አዘጋጅተን አስቀምጠን ወዲያው ሰንበት እንደወጣ ዝግጅትን እንፈጽማለን ማለት ነው። ለማንኛውም እያንዳንዱ ሰው በየቤቱ መርሳት የሌሉባቸው ነገሮች አሉ። እነዛ፣ ለምሳሌ ቆርቆሮ፣ ሻማ ማብራት አለበት ምክንያቱም ሰንበት ከወጣ በኋላ ለበዓሉ ሻማን ሊያበራ ይህን ማዘጋጀት አለበት። እዩ ሌላው ኪዱሽ እና አብዳላ የምናደርገው በዞን ሳ ስለሆነ እዚህ ሄነ ማለት ነው። እያንዳንዳችን በየቤታችን ማስታወስ አለብን። በእግዚአብሔር ላታ በአጠቃላይ በፔሳህ በዓል እያንዳንዳችን ቤታችን ቁጭ ብለን በዓሉን ስናከብርና ስንፈፀም አንድ ዋና ነገር ማስታወስ ያለብን ነገር አለ። ይህን ደግሞ የምንማረው ከየት ነው? ከአባቶቻችን ለምንማረው የምንድን ነው? አካራት አቶው ማለት እግዚአብሔር አምላካችን ላደረገልን ነገር ማለት ነው። ጥሩ መመለስ ግዴታችን ነው። ፔሳ ሚያስተምራል ትልቁ ነገር ምንድነው? እያንዳንዳችን ምን ያህል ለእግዚአብሔር አምላካችን ምስጋና ማቅረብ እንዳለብና ያስተምረናል። ምክንያቱም አካራት ሀቶብ የሚለውን ስንዝ ስናይ ማለት ነው ተቃራኒም አለው ያ ምንድን ነው ክፉ ቶባ ይባላል ጥሩ ላደረገልህ ሰው ጥሩ መመለስ እያለንበት ክፉ ከመለስ ፍለጥ ይሄ በጣም አስቸጋሪ ባህሪና አስቸጋሪ ድርጊት እና እግዚአብሔር አምላክ ማለት ነው ለእኛ ያደረገልን ነገር እና አሁንም እያደረገልን ያለውነ ትልቅ ነገር ነው አለም ከተፈጠረ አንስቶ እስካሁን ድረስ ህዝበዊ ሳይል ያለው በእግዚአብሔር እጅ ነው። ሁልጊዜ እግዚአብሔር አማካች ማለት ነው በየተሄድንበት ቦታ በተሰደደበት ቦታ እስካሁን ድረስ ጠብቆነን ያለ ይዞን ያለ እግዚአብሔር አማካች ነው እና እኛ ደግሞ ለዚህ ነገር ቢያንስ ቢያንስ በመጠን ጊዜ በፔሳህ በዓል ላዲት ላዲት ብለን ማለት ነው እያንዳንዳችን የእግዚአብሔር ታምርና የእግዚአብሔር ታሪክ ካልተወያየንበትና እግዚአብሔር ያደረገልን ጥሩ ነገር ካልመለስንለት ማለት ነው፣ ይሄ ነገር ማለት ነው ዝቆ ዝቆ ግፍ ይሆንብናል ማለት ነው። እና አባቶቻችን እንደዚህ ያስተምረውናል፣ ለእግዚአብሔር አምላክ ጥሩ ነገር መመለስ እንዳለብን። ኦሪት ዘፀአት ሲጀምር ሰፈር ሽሞ ሲጀምር ምን የሚጀምረው ፓርኦ ነበረ። ይሄ ፓርኦ አዲስ ንጉስ ነላለ። ያን ንጉስ ምን ያውቅ ይሆናል? ዮሴፍ ማን እንደሆነ ያውቅ ይሆናል? ዮሴፍን አያውቅም ማለት እዩ። ምንድነው ዮሴፍ ለግብፅ ምድር ያደረገ ብዙ ሌታ ነበረ። ብዙ ጥሩ ነገር ነበረ ያደረገ። ከረሀብ አወጣቸዋል። በሀብት ሞልቷል አገሪቷን። ጥሩ ነገር አድርጎ ነበረ። ትልቅ አስተዋጽኦ ነው ያደረገ ለግብፅ ምድር። ያ ቢሆንም ግና ምን የተጻፈ፣ ግብፃውያኖች ማለት ነው የዮሴፍን ደግነት ትተው ማለት ነው ማንነቱንን ረሱ፣ የሰራውን ስራ ረሱ። በችግር ጊዜ ሀብትና ንብረት እንዲያገኙ ያደረግላቸውን ያበላቸውን ያጠጣቸው ሁሉ ነገር ረስተው መጨረሻ ዘዞ የት ነው የደረሱ? በዚህ የተነሳ የዮሴፍ የሆነውን ህዝብ ህዝበ ሲያን ማለ ለሁለት መቶ አስር ዓመት ያህል ማለት ነው በባርነትና በችግር በመከራ ሲያዝግዟቸው ነበር ማለት ነው። ይህ ነገር የሚያሳየን ምንድን ነው? እኛም የእግዚአብሔርንን ስራና ና የእግዚአብሔር የሚያደርግልን ታምርና እኛንን የሚሰጠንን ነገር ማለት ነው ተረሳነ ነገ ነገ ደግሞ እግዚአብሔር አማካችን ማለት ነው። በተለያዩ አምልኮዎችና በራሳችንን በምንፈጥራቸው ሀሳቦችና መንገዶች መሄዳችን አይቀርም። እግዚአብሔርን ማመስገን ማለት ለእግዚአብሔር ያዘዘንን ትዕዛዝ መፈጸም መቻል ማለት ነው። ምክንያቱም ለእግዚአብሔር አማካችን ምንመልስለት የለን መስጋናችን ምንድነው ለሱ ተገዥመን ማለት ነው። እግዚአብሔር አማካችን በፈጸሙባችን መውደድ ማለት ነው። ይሄ ነው፣ እግዚአብሔርን ማመስገን ማለት ነው። ራሱ ሊቃውንቶች ታሪክ ሲጠርቁ ብሎ ነው የሚለው። አንድ ንጉስ ነበረ። ያንን ንጉስ አንድ ጊዜ ማለት ነው ሚኒስትር ይቀጥራል። ይህ ሚኒስትር ከተቀጠረ አንስቶ ማለት ነው በጣም ጥሩ ዘዋጠልት ይሰጥ ነበር። ለሀገሪቱ ያበሉ ግና ሰዎች ቅናት ያደረባቸውና ቀኑበታል። ሲቀኑ ማለት ነው ይህን ሰው ምን ያደረጉትኝ ወስደው ማለት ነው ንጉሱን ከሰሱት። ንጉሱ ሆይ ታውቃለህ፣ ሰው የከ ታውም አንተ ተቀጣፋው አንስቶ ሚኒስትር ካደረገው አንስቶ ያንተን ሀብትና ንብረት ወርቅህን ነው ሁሉ ነገር ማለት ነው ማለት ንጉሱ ንጉሱ ያንን ሰው እየጠራና ምን ይባላል፣ ከአንተ ቤት ልመጣነኝና ድግስ ደግስልኝ ይለዋል። እና ያን ሰውዬ ማለት ነው ይደግሳል፣ ለንጉሱ ብሎ ይመጣል። ንጉሱ ወደ ቤቱ ወደ ቤቱ ሲመጣ ቤቱን ለማየት እነሱ ያለት ምንድን ነው፣ ቤቱን ሞልቶታል በወርቅና በሀብትህ ብለው ስላሉት፣ ወደ ቤቱ ይሄዳል ንጉሱ። አምረውት፣ አጃቢዎችም ሚኒስትሮችም፣ ሌሎችም ይሄዳሉ። የከሰቱትም ምንያልትም ይሄዳሉ። ከህልቡ በኋላ ማለት ነው። ቤቱ እንደነን ሁሉ ነገር ላይ ለማንኛውም ኖርማል ቤት ነው እንጂ ለየት ያለና ሀብታም ቤት የሚኖሩ ቤት ቤት አይመስልም። ግን እንዳለ ኖርማል እቃዎችን፣ የተለያዩ ነገሮችን፣ ውበት ያላቸውን እቃዎችን ገዝቶ በጭ ላይ ይኖራል። ቤቱን እንደዚህ እየጎበኘ እያለ ማለት ነው ከሆነ ቦታ ሲደርስ ማለት ነው፣ ከአንዲት ክፍል ሲደርስ ያችን ክፍል ምን ይለዋል፣ ክፈትልኝ ይለዋል። እዛላ ምን ይለዋል፣ አልክፍትም ይለዋል። ንጉሶን፣ ወይም እችን አልከፍትልህም። ሌላውንም ቤትን መጎብኘት ቻለ እያንዳንዱን ህዝም ህዝ እያለ ማየት ተቻለ። እችን ግን አልከፍትልህም ይለዋል። በዛ ሰዓት ማለት ነው ምን ይሉታል? ለዛ ያው ንጉስ ያነህን እኛ እኮ እውነታችንን ያነ እየወሰደ እዚህ ነው ለካ የሚያገባው ይህንን አሁንት ያልከፈትኸው ወርቅ፣ ሀብተ ሁሉ ነገር እዚህ ውስጥ ነው ዘግቶት የሚሆን ይላቸዋል። እዛ ሁ እንደዚህ ሲሉት ንጉሱ አስከፈተው እና በጉልበት ያስከፍጠዋል። ያንም ቦታ ሲከፍተው ማለት ነው ከደቡ ውስጥ ምናለን ምንም ባዶ ከሄደሩ ውስጥ ምንም የለም። ምን አለ ከሄደሩ መሀል ላይ የተንጠለጠለች አንዲት ሸሚዝ አለች። ልብስ አሁን ሸሚዝ ነው የሚባለው ልብስ ሸሚዝ ትንሽ ልብስ አለች። ያቺ ልጅ ደግሞ ያው ወታ ቀዳዳ ሆነ። ያቺ ልብስ እንደዚህ ያረጃች ልብስ ነች። ከዛ በኋላ ንጉስ ምላን አንተ ምንድነው ህዝብ ውስጥ አትግቡ እንዳትገቡ እቺ ውስጥ ማንዳት ገቡብኝ እንደዚህ ብለህ ነበር እና ታዲያ አሁን ምን አለ እዚህ እና ለምንድን ነው አትግባት? እንደዚህ ምንም ነገር የማደብቀው ነገር ካለ ለምን ንጉስ ወይ ስማ፣ እኔ አንተ ንጉስ ከንተን ስራ ዝቅ ቀጠሮ ብለህ ሚኒስትር ታደርገው ዘል ማለት ነው በመረጥከኝ ሰዓት፣ እስከዚያ ድረስ ማለት ነው በግረኛ ነው የነበርኩት፣ እንደ ማንኛውም ኖርማል ሰው ነው የነበርኩት። አንተ ከመረጥከኝ አንስቶ ግና ብዙ ነገር አገኘሁኝ፣ ብዙ እውቀታወቁ ብዙ ደረጃ አገኘሁኝ። ግን ምሽት ምሽት ማለት ነው ስራዬን እና ሀላፊነትን ጨርሰ ወደ ቤት ስመለስ ቶሎ ብዬ ወደ ተም ገባ ወደ ክፍል ገባ አለ። ከዚህ ክፍል ገባና ምን አስታውሳለሁ፣ የነበርኩበትን ቦታ የት ነው የነበርኩት? አሁን ሚኒስትር ነኝ። አሁን ሁሉ ነገር በጃ ያለ፣ ሀብት አለ፣ ክብር አለ፣ ሁሉ ነገር አለ። ስሜ አድጋለው፣ ከፍ እያለሁ ግን፣ የት ቦታ ነው የነበርኩት ድሮ? ከምን አንስቶ ነው እዚህ ደረጃ ያደረስኩት? ለማለት ልጠቀም ማለት ነው። እዚህ ቦታ እየገባ አስታውሳለሁ ለምን ኩራት እንዳለብኝ የተደረገ ልኝ መልካም ነገር እንዳራስ ይሄ ትምህርት ይሄ ምሳሌ ማለት ነው። ለኛ ትልቅ ትምህርት ነው። ምክንያቱም እኛ እግዚአብሔር አምላክ ከግብፅ ምድር ባወጣን ኖሮ ቢሆን ይላል መጽሐፉ አገዳሽ ሸፈይ ሳህና ነው ባለው ሁላችን ከዛሬ ምን ተጻፈ እኛ እያንዳንዳችን ማለት ነው ከግብፅ ምድር አምላካችን ህዝበ ሳህና ነው በዛን ጊዜ ባወጣቸው ኖሮ ቢሆን እኛም ዘርዘራችን ለዘላለም ማለት ነው ከግብፅ ምድር ባሪዎቹ ነው ወይም እንጠፋ ነበር ይላል። አሁን እግዚአብሔር አምላክ ከግብፅ ምድር ስለአወጣን አዚ አውጣን ህሉጥምል ታምር አሳየን፣ ባሕሩን አሻገረን፣ አሳለፈን፣ መናመላን ውሃ ጠጣን፣ በምድረ በዳ መራን፣ ኦሪትን ሰጠን፣ ወደ አገሪቱ የተቀደሰችው ሳያል ቀረበን። እግዚአብሔር አምላክ ማለት ነው ከትንሹ ዝቅ ካለ ቦታና ባሪዎች ከነበርንበት ቦታ ደረጃ ከፍ ካለው ደረጃ ደረሰን፣ ለሱ ህዝብ እንድንሆን፣ የተቀደሰ ህዝብ፣ የተቀደሰ ንግስታት ህዝብ እንድንሆን፣ በዓለም ላይ ብርሃን የሚሆን ህዝብ አድርጎ መረጠን። እና ሁሉ ጊዜ እኛ ማለት ነው የእግዚአብሔርን ውሌታ ማስታወስ ያለብን። እግዚአብሔር አምላካችን ለእኛ ያደረግልን መልካም ነገር ያደረገልን እኛ ሳቡ ያወጠን ሮም ባህሪዎች ሆነ ምንቀር ንበለ ዘለና እኛ ደግሞ በፔሳህ ቀን ቁጭ ላይ ማለት ነው የፔሳህን ታሪክ ስንተርግ ማስታወስ ያለብን ምድ እግዚአብሔር ያደረገልን መልካም ነገር ሊረሳ አይችልም። እኔ እግዚአብሔር አምላካችን ከግብፅ ምድር ያወጣችው እውነት ነው እንላለን። ምክንያቱም እግዚአብሔር አምላክ ከግብፅ ምድር እንዳወጣ ከረሳነን እግዚአብሔር አምላክ ማለት ነው ከእያንዳንዳችን ካለንበትና የሚያደርግልን ሁሉ ነገር እሱ አምላካችን እንደሆነ፣ ይህንን ማናስታውስና ማናመሰግን ሆነ መዝሙር ለተወ ማናመሰግን ከሆነ ዝቦ ዝቦ የምንደርስበት ቦታና የምንደርስባቸው ደረጃዎች በጣም ከባድና ክፉ ደረጃዎች። ስለዚህ በእግዚአብሔር እርዳታ አባቶቻችንን ጻድቃኖችን በየት ሁሉ የሚያስተምሩ ነው ምንድን ነው ለእግዚአብሔር ማመስገን ግደታ እንደሆነብን፣ አካራት ወደ እግዚአብሔር ማለት ነው ጥቁ መመለስ አለብን ጠዋጠ ረስተ ወዳንን ይላለ ትፍሌን እናሰባለን ትዛዝ እንፈፅማለን። እነዚህ ሁሉ የምናደገው ለምድነው? ለእግዚአብሔር ጥሩ ነገር መመለስ ግዴታ አለብን። በውዴታ በፍቅር በደስታ ማድረግ አለብነ። ምክንያቱም በየለቱ አምላካችን እሱ ነብሳችን የሚሰጠን ጤናችን ሁሉ ነገ የሚያደርግልን እሱ አምላካችን። ፔሳ ፔሳህ በዓሉ ምንድነው? አከራተቶ በጠቃላይ ለእግዚአብሔር የምናመሰግንበት እና ለሚያደርግልን ነገር ለሚሰጠን ነገር የምንተረክበትና የምናመሰግንበት በዓል ስለሆነ እያንዳንዳችን ይህን በዓል ማለት ነው፣ በደስታ ሁሉን ትእዛዝ በመማርና በማይፈጸም ለእግዚአብሔር በማታችን ጥሩ ነገር የምናመሰግንበት ሌሊት ስለሆነ እያንዳንዳችን ማለት ነው። ከባርነት ወደ ነፃነት የመጣንበትን በማስታወስ ለእግዚአብሔር ሕዝብ መሆናችንን አለመርሳት ልዩ ሕዝብ እንደሆነ ይህ ነገር ማለት ነው፣ እያንዳንዳችን በዚህ ሌሊት እንፈጽማለን። ፔሳህ ካሸር በሰሚያ